በዩቲዩብ ስንት ብር ማግኘት ይቻላል? ከዩቲዩብ በወር ምን ያህል ገንዘብ ታገኛለ? ከአምስት መቶ ሺህ በላይ ከአንድ ሚሊዮን በታች አገኛለ። በዛሬ ቪዲዮ የምናየው ስለ ኮንቴንት ክሬሽን ነው። ኮንቴንት ክሬሽን ምን ማለት ነው? ኮንቴንት ክሬተር መሆን ምን አይነት ጥቅም አለው የሚለውን በዚህ ቪዲዮ እናያለን ማለት ነው። እንዲሁም ደግሞ ስለ ኮንቴንት ክሬሽን ወሳኝ ነጥቦችን ስላነሳው ቪዲዮውን እስከ መጨረሻው ተመልክቱት። በመጀመሪያ በዚህ ቪዲዮ የምናየው ኮንቴንት ክሬሽን ወይም ደግሞ ኮንቴንት ክሬተር ምንድነው የሚለውን ነው። ኮንቴንት ክሬተር ወይም ደግሞ ማለት ለሰዎች ወይም ደግሞ ለኦዲንሶች የተለያዩ ኮንቴንት ማለትም ቪዲዮ፣ ፖድካስት፣ ኢንፎግራፊክ ኮንቴንቶችን ማቅረብ ነው። በተጨማሪም ደግሞ ኮንቴንት ክሬሽን ላይ የተለያዩ ካተጎሪዎች አሉ። ለምሳሌ ኢንተርቴንመንት ነው የሚጀምረው። በዚህም ዘርፍ ላይ የተለያዩ የመዝናኛ ኮንቴንቶች ይካታሉ። ለምሳሌ አጫጭር ፊልሞች፣ ሙዚቃዎች፣ ሊፕሲንኮች፣ ፋሽን፣ ፉድ፣ ፊትነስ የመሳሰሉት በዚህ ኒሽ ላይ ወይም ደግሞ በመዝናኛው ኒሽ ላይ ይካተታሉ ማለት ነው። ሁለተኛው ደግሞ ኤዱኬሽን ያለው። ኤዱኬሽን ላይ ደግሞ የተለያዩ ሀርድ ስኪሎች፣ ሶፍት ስኪሎች እና ደግሞ ቱቶሪያሎች የሚሰጡበት ናቸው ማለት ነው። እዚህ ጋር በቀጣይ ቪዲዮ እንድሰራላችሁ የምትፈልጉትን ኤዱኬሽናል ኮንቴንት ኮሜንት ሴክሽን ላይ አስቀምጡልኝ እኔም እሱን አይቼ ቪዲዮ ሰራበታለሁ ማለት ነው። ሌላ ሶስተኛ ደግሞ ዜና ነው። በየቀኑ የሚፈጠሩ አዳዲስ ነገሮችን የምንዘግብበት ዘርፍ ነው ማለት ነው። ቀጣዩ ደግሞ ፕሮዳክት ሪቪው ነው። አዳዲስ የሆኑ ምርቶችን የምንስተዋወቅበት ኒሽ ነው ወይም ደግሞ ዘርፍ ነው ማለት ነው። እዚህ ጋር ማወቅ ያለብን በተለይ ኮንቴንት ክሬተር ለመሆን የምናስብ ከሆነ ኒች ወይም ደግሞ ዘርፍ መምረጥ ይኖርብናል። ኒች ስንመርጥ ከኛ ጋር ፐርሰናሊቲ ፍላጎት ጋር የሚጣጣም መሆን አለበት። በመቀጠልም ኮንቴንት ክሬት ስናደርግ ልንከተላቸው የሚገባ ነጥቦችን እናያለን። ቆይ ቪዲዮ ተመችቷችኋል? ከተመቻችሁ ላይክ ኤንድ ሰብስክራይብ ማድረግ እንዳይረሱ። የመጀመሪያው ኒሽ መምረጥ ነው ወይም ደግሞ ዘርፍ መምረጥ ነው። ቀደም ያየ ነው ማለት ነው። ሁለተኛ ደግሞ ዲሞግራፊክ የሚለው ነው የምናየው ማለትም፣ የኦዲንስን የሚኖርበትን ቦታ፣ ጾታ፣ እድሜ፣ ኢንተረስቱን የመሳሰሉት ነገሮች ማወቅ አለብን። ሶስተኛ ደግሞ ኮንቴንት የምንሰራባቸው ፕላትፎርሞች መምረጥ አለብን። ለምሳሌ የምንሰራው ኮንቴንት ቪዲዮ ከሆነ ዩቲዩብ ላይ እና ቲክቶክ ላይ ብንለቀው አሪፍ ነው። እንደገና ደግሞ ፒክቸር ከሆነ ወይም ፎቶዎች ከሆኑ ደግሞ ኢንስታግራም ላይ ፖስቶ አሪፍ ነው። የተለያዩ ጽሑፎች ብሎጎች ከሆኑ ደግሞ ፌስቡክ ላይና ሊንክዲን ላይ ሞር ይመከራል ማለት ነው። በመጨረሻም ኮንቴንት አይዲያ እንዴት ልናገኝ እንችላለን የሚለውን እናያለን። በመጀመሪያ የእኛም ፐርሰናልቲና ፍላጎት ማወቅ አለብን። የምንመርጠው ኒች ከኛ ኢንተረስት ጋር የሚጣጣም መሆን አለበት። አንድ ሰው ለምሳሌ ኢንተረስቱ ስለቴክ ከሆነ ስለቴክ አዳዲስ የሆኑ ኢንፎርሜሽኖችን መሰብሰብ አለበት። እንዲሁም ደግሞ በዙሪያው የሚሰሩ ኢንፍሉዌንሰሮች መካከል አለበት። በተጨማሪም ኮንቴንት ክሬተር መሆን የምንፈልግበትን ትክክለኛ ፍላጎት ማወቅ ይኖርብናል። ምክንያቱም እስከ መጨረሻው እንድንሄድ የሚያደርግን ዋና ነገር እሱ ስለሆነ ማለት ነው። ጋይስ የዛሬው ቪዲዮ ይህን ይመስላል። ከተመቻችሁ ላይክ ኤንድ ሰብስክራይብ በማድረግ ቤተሰብ ይሆን